ሰላም ሰላም ጤና ይስጥልኝ፣ እንደምን ቆያችሁ? የቻናል የተከታታዮች ዛሬ አንገብጋቢና አስቸኳይ ነገር ነው የመጣሁትኝ ወደ እናንተ እኔ አይደለሁም ነገሩን እየ የመጣሁትኝ እነ ቡሩክ ናቸው ግን ደግሞም እኔ በቻልኩት አቅም ሼር ማድረግ ስላለብኝ ለብዙዎች እንዲዳረስ ለዛ ነው ቪዲዮ መስራት የፈለግኩትኝ። ሰው የሆነ ሰዓት ላይ የሆነ ነገር ሲያገኝ ብቻ አይደለም ጥርሱን ማቅጠጥ ያለበት ወይንም እዚህ ጋር መቶኝ ማለት ያለበት፣ እንደዚህ አይነት ነገርም ለችግርም ጊዜ የሆነ ነገር አሳብ መስጠት ግድ ይለናል። ይሄ የእናት ጉዳይ ነው። እናት እናት እናት ናት። የማንንም እናት ማለት ነው። ምንም የሚለየው ነገር የለም። እንግዲህ አንድ እናታችን ያው በጠና ታመው ሁለቱም ኩላሊታቸው ፌል አድርጎ ለዚህ ደግሞ መታከሚያ ገንዘብ ስላጠራቸው እባካችሁ ድረሱላቸው፣ እናግዛቸው እናታችንን እባካችሁ እያሉ ነው ማለት ነው፣ እነ ቡርኬና እነ ሀይሚዬ ይህንን ደግሞ በቻልነው አምስትም አስርም ያለንን ነገስ የእኔ እናት መጨረሻዋ ምንድን ነው በማለት እኔስ እናት ሆን የለወይ ነገ የሚለውን በማሰብ ግንዛቤ በማሳደር ለእናታችን ባለን አቅም እንርዳቸው ለማለት ያክል ነው፣ እኔም የመጣሁት እንግዲህ የሆነ ነገር። ይቺ ትንሽ ነገር አይደረግም ለሰው እንዳትሉ ትንሿ ነገር ተጠራቅማ ትልቅ መሆን ትችላለች። እኔ የለኝም፣ እኔ ትንሽ ነገር ነው ያለኝ፣ ይሄን ነገር ማድረግ አልችልም ምናምን ነገር እንዳታስቡት ውዶቼ። እንደውም ገንዘባችሁን እንደዚህ አይነት ነገር ብታወጡ ጥሩ ነው። እውነቴን ነው የምላችሁ። ማለት የሆነ ህመም በቀጠሩ አይደለም የሚመጣው፣ እናንተ በማታ እኛ በማናቀቡ ሰዓት ነው። አይደለ ሰው ልጆች ነን እና ብረት አይደለንም ወይንም የተሰራ ሐውልት አይደለንም። ተገትረን አንቀርም። እኛ የሰው ልጆች ነን እና ይህንን መልካም ነገር እንተባበራቸው ብሩኬና ሀይሚ እንዲሁም ጓደኞቻችሁ ላደረጋችሁት መልካም ነገር ይህንን ቪዲዮ እናንተ ቀርጣችሁ ወደ እኛ ባታመጡት እኛም አናቅም ነበረ ላደረጋችሁት መልካም ነገር ፈጣሪ ይክፈላችሁ ይሄ ነገር ራሱ በጣም ትልቅ ነገር ነው አንድ ሰው ማስታወቂያ ለማስራት ክፈሉኝ ምናምን ብለው ነው እንትን የሚሉት እንግዲህ ብሩኬና ሀይሚ ግን ያው ተሰምቷቸው መልካምነታቸውን ነው እዚጋ ያዩት ማለት ነው። እና በዚህ መልካምነታችሁን ቀጥሉበት፣ እግዚአብሔር ይጨምርላችሁ። ትልቅ ፔጅ ሲኖር ጥቅሙ ይሄ ነው ውዶቼ፣ ለብዙ ቦታ ተደራሽ ትሆናላችሁ ማለት ነው ትልቅ ፔጅ ሲኖራችሁ። ለዛ ነው ሁለቱንም እናሳድጋቸው፣ ሰብስክራይብ እናደርጋቸው፣ ብሩኬንን ሀይሚንን ፑሽ እናደርጋቸው። ምናምንም ችግራችን ምንድን ነው? መልካምን ሰው ፑሽ ማድረግ አንወድም። በጣም እርስ በእርስ እንቀናናለን። ቅምቀኝነት አለብን። ስለዚህ ልባችን መልካም ነገር ያስብ ማለት እፈልጋለሁ። እናታችንን በቻልነው መጠን ደግሞ ሰፖርት እናደርጋቸው። አሳብ አስተያየት ካላችሁ ደግሞ በኮመንት አስቀምጡ። የኔ ሀሳብ ይሄ ነው። እናታቸውን እግዚአብሔር ይማሮት፣ ወደ ጤናዎት ይመልሶት፣ ከደረሰውበት ሕመም አገግመው ለልጆቻቸው እድሜ ጤና ሰጥቷቸው እንዲኖሩና እንዲድኑ እና እንዲኖሩላቸው መልካም ምኞቴ ነው። ያው መመረቅ አልችልም፣ ይቅር በሉ ውዶቼ።